አን አመት ሆኖ አልሞላኝም አሁንም ደግሞ ደሞዝም አልበላሁም ምሳ ዘና ለ ነው አንድ አመት አልቆየሁም ስድስት ወር ከዚኛው ከተራራ ግንባር ነው የመጣሁት ታወራለች ከዛኛው ነው ወርጄ የመጣሁት ብቻዬን ነው የመጣሁት ሌሊት አምስት ሰዓት ወጣሁኝ ከዛ ደግሞ አስራ ሁለት ሰዓት እዚህ ደረስኩ ከዛ ስደርስም ደግሞ ከዛ ይዞኝ የመጡ ታረቀኝ አሉ ታረቀኝ ፋኖ፣ እነሱ ናቸው የደረሱት። ከዛ እኔ ከነ ሙሉ ሬንጀር የመጣሁት መሳሪያ አላመጣውም፣ ብቼ ነው የመጣሁት። ኦርዲናንስ ነኝ መሳሪያም አይሰጥም። በዛ ምክንያት ያ ስለሆነ ድረስ ያው እኛ እንግዲህ አምናን መተናል። ሆነ አይቀርም እና በቃ እኛ በቃ አይገልም ብለን በቃ መተናል። እዚህ የጠበኩት እዛ የምንነገረው ነገር ትክክለኛ ነገር አልነበረም። የምንነገረው ኦሮሞ ከሆነ ይገደላል ምናምን ነበረ የተባለ ማለት ነው። ኦሮሞም ሆኖ ኦሮሞ አይደለምና ሙስሊም ነው የሚባለው እዛ የሚባለው ክርስቲያን ከሆነ አይነኩም እነሱ እንደዛ ነው። ለሁሉም አሁን ተቀላቅሎ ነው ሄደው ማለት ነው። ከዛኛው ከሁሉም ብሄር ደቡብ አለ፣ ኦሮሞ አለ አማራ አለ። ሁሉም ተቀላቅሎ ነው ከዛ አብረን ተማካረ እኛ የወጣ ማለት ነው። እና እዛ እስከሆነ ድረስ እኛ እነሱ 82 ሲሄዱ እኔ ብቻ ነው። ሌሊት አምስት ሰዓት ላይ ወጥቼ ሌሊቱን ስጓዝ ስጓዝ መንገዱ ያላልቅ ብሎ ቤተክርስቲያን ላይ ገባሁት። ጠዋት ልጆች ጠራውና ቤተክርስቲያን እየሩ ነበረ እንደዚህ እንደዚህ ነው ስል በዚህኛው መከላከያ አለ እኮ ምናምን አሉ። የት ነው የምትሄደው? ይ ከብረን የወጣን ልጆች እኮ አሉ አልኩና ተናገርኩኝ። የት ነው የሚሄዱት አሉ። ወደ ዳንበጫ ናቸው እና የባሕርዳር ልጆች ናቸው። ልጆቹ እዚህ ሀገር ልጆች ናቸው። ከእነሱ ጋር ነው የወጣው እኔ ኦርድናንስ ቤት ነው እዚህ። በኋላ ምርኮኛ እየያዛቸው ምን ይመስላል የዚህ አካባቢ ማህበረሰብ? እንደው አሁን ምንም ምንም የምሰማን ነገር የለም። ከማንም በላይ አሁን ልብስን እያወለቀ እየሰጠ ማለት ነው ምንም ነገር እኛ አሁን እነሱን ነው እንጂ እየጠበቅን ያለ መታወቃ ተሰርቶልን ሄዱ ተብለን ነበረ። ብንሄድ እሞታለን። እንዴት አድርገን ነው እኛ የምንሄደው? ብንሄድ እናንተ ይዛችሁ ቤተሰብ ካላደረሳችሁ እኛ በቃ አለቃችን ካልሆነ እዚሁ እናልቅ ነው ብለን አሁን ወስነ ነው ቁጫልን እንጂ ሄዱ ተብለናል። ዛሬም መሄድ እንችላለን። አሁን ማለት ነው መታወቀ ተስቶ ነው ያለው። እዚህ አሁን መከላከያ አለ። እነሱ እጅ ከገባን እንሞታለን። ከሞትን እዚሁ እንለቅ ነው በቃኛ። እኛ ስንመጣ የተነገረን ነገር የለም። የተነገረ ሽፍታ፣ ጫካ የገባ መንግስት፣ የሚገድል መንገድ የሚዘጋ ህብረተሰቡ ጦሙን እያደረ ያለ ነው እኛ የመጣንበት ማለት ነው። ያው ሆኖ ውሎ ገብቷል። ሰው እንዳለ ማለት ነው። መከላከያ ስለገባ በነሱም አልፈርድም ያጠፋ አብይና ፊልድ ማርሻል ብርሃኑ ጁላ ናቸው ያጠፉት። መከላከያ ሲጀመር ከመጀመሪያ ጀምሮ ዳር ድንበር የሚጠብቅ ነው እንጂ ብሄር ብሄረሰቦችን የሚያጋጫጭ አልነበረም። ትምህርት ላይ ያስቀመጠው እንደዛ እና አይደለም። ሰው ልጅ ሁሉም ሰው ልጅ ነው።

ፋኖ ማለት ህዝብ ነው። ድጋፍ አድርጎልና እኛ ይሳት ይዜ መጥተን ደግሞ እንጀራ ሰጥቶን ይሄን ብቻ ነው የሚያመሰግን። እኛ የዳር ድንበር ጠባቂ ነበርን፣ የኢትዮጵያ መከላከያ ነን እንጂ ወይም ይሄ እንደ ልዩ እንትን አልመሰለን አልገባንም። ፖለቲካው ይሄ እያታለለን እዚህ ገብተን እንደውም ፋኖ እጅ ገብተን ነው። ፖለቲካ አይገባንም። የተማርን ማለት ነው ሁሉም ነገር የተማር የተማር ማለት አይደለም ነው የትም ህዝብ የትም ህጅ ለእናንተ ብዬ አይደለም፣ ምስክር የሚወጥ ለ ቃል ክዳር ለህይወቴ ብዬ ነው። እናንተ ያስገድዳችሁኛል የምናገረው ማለት ነው። መጣን ለሀገር አይደለም ያሉን፣ መጀመሪያ ያሉን እ መቶ አሸባሪ አለ በሄሊኮፕተር ነው የመጣው። ከጅጅጋ ከሶማሌላንድ ወደ ጅጅጋ መዋጋት

የሚያስፈራራው ሁሉም ነገር ልብስ አልደባብሰው የምሰብከውን ቢቆም ደስለኝ ደስ ለኝ ደቡብ ህብት ያንዶ ስሜ ዘላለም ዳዊት እባላለሁ። የመጣሁት ከደቡብ ክልል ነው። መጀመሪያ የተነሳሁት ከውርሶ ማሰልጠኛ ነው። ከዛ ወደ ቤኒሻንጉል ሄደን እዛ ግዳጃችን ጨርሰን ወደ ትግራይ ገብተን እዛው ደሞ እዛም ጨርሰን ወደ ሰባት ወር ምናምን ተዋግተን እዛ ጨርሰን ወደ ሶማሌ ክልል ገባን። ከሶማሌ ክልል ደግሞ እየቆየን ወደ አምስት ቆር ወር ቆይተናል። ከዛ አማራ ክልል ላይ እንትን አለ ሲያመጡ እስከ ባህር ዳር ድረስ ሲያመጡ በፕሌን ያመጡት ከጅጅጋ ማለት ነው ሲያመጡ ከዛ ዝም ብለን እየሆነ በቃ ሌላ ቦታ የሚወስዱ መስሎን ዝም ብለን ገባን። ከዛ አመጡ ባህር ዳር ላይ ያራግፈው እስከ እንደዚህ እንጂ ደንበጫ ድረስ በማኪና ደግሞ አመጡ። አምጥቶ እዚህ ጋር ሽፍታ አለ፣ መንገድ እየዘጋ ሰው እየረበሸ ሰው እየዘረፈ የሚያስቸግር አለ። ትንሽ ሽፍታ ነው። በጋንታ በቲም ነው እንትን እዛ ሄዳችሁ ትዋጋላችሁ። በእጅ ነው በቃ እናንተ የምትቀበሉት መሳሪያቸው ምናምን አሉ። ከዛ እሺ ብለን እኛ ቁጭ ብለን ሲነግሩ ራሱ ፋኖ ምናምን አላሉም። ፋኖ ደግሞ እኛ እናቃለን ብዙዎች ልጆች እኛ ጋር ስላሉ፣ ከእኛም መቶ ፋኖ የገባ ልጆች ብዙ አሉ እየደወሉ እየተናገሩ። ከዛ ሲያስገቡን ዝም ብለን በቃ ገባን። እኔና ወደ አምስት ልጆች አለን ተመካክረን ምናምን ማታ እንጥፋ ምናምን ተባባል ከዛ ልጁ ደግሞ እኔ አላምንም ብሎ ብቻው ጠፋ። አንድ ልጁ ማለት ነው፣ ኦርዲናንስ ነበረ። ሲጠፋ እኔ ተውኩትና ጠዋት ደግሞ ውጊያ ተጀመረ። ውጊያ ሲጀመር ከታች በኩል የሚመጣው ሕዝብ ነው፣ በዚህ በኩልም የሚመጣው ሕዝብ ነው። በማልፍ አልነው ብቻ ነው ያለው። እነሱን እነሱና እና ወደ ስድስት ልጆች ምናምን እስታፍ ነበርን። እኔ ሷፍት ነኝ እዛ ሰፍ። ከዛ ከኋላ ነበርኩት ከፊት እስኪ ልየው ብዬ ከፊት አለው አልፍ ሰው በቃ ህዝቡ እንደዚህ ገጀራ ምናምን ይዞ ጥይት የሚተኮሰው ጥይት ራሱ በቃ እንትኑ ነው፣ በጣም ብዛት አለው። ከዛ ታች ወረድኩት፣ አምስት ሆነን ስታፍ ነበር። ከዛ ወደ ታች ወርደን በታች በኩል በቃ እኛም እንግባለ ልጁም እንግባ እንግባለ ልጆችንም ይዘን ገባን። ስንገባ በቃ እንደዚህ አልመሰለንም። ገብተንም ወይም እዛ ንሙት እንሙት ምናምን ብለን ነበር። ከዛ ገብተን ምናምን መሳሪያችን ተቀበሉ። አምጥቶ ደጋዳሞት ላይ አስቀምጦ የሆነ ፎቅ አለ እዛው አስቀምጦ እዛው አበሉን። ልብሳቸውን ቀይሩ ብለው እንጫማቸውን ሰጥቶ፣ የአሁን የለበስኩት ራሱ የራሴ አይደለም እነሱ ናቸው ሰጡ። እዛ እንደዚህ ድረስ በቃ በጣም ተንከባክቡን ያሉ በጣም ምንማመሰግ ነው ጊዜ ግን ፈጣሪ የሰራውን ይዝቶ እንጂ

አራት ዜሮ ሶስት ኮር ሀምሳ ሰባተኛ ለወር አስራ አምስት ቀን ሰልጥነን መጀመሪያ ታፍነን ነው የገባን ማለት ነው። ከአዲስ አበባ አስራ ስምንት ልጆች ምናምን ነበር። እኔ ታፍነን ትግራ ላይ ገባን። ወደዚህ ስንመጣ ሁሉም ሞቶ ግን ሁለት ልጆች ብቻ ነው የቀረን። እኛ የታዘዝ ነው ለውጋ ነው የመጣን። ግን እዚህ መጠን እሳት ይዘን መጥተን ህዝቡ በውሃና በእንጀራ ነው እኛ የተቀበለ ማለት ነው። እኛም በጣም ያንከባከቡን ነው። እኛ እኛም ደውን እዚህ ከፋኖ ጋር ሆነ መዋጋት ነው የምንፈልግ። ይሄ ስርዓቱ የተቀየረውን ነገር የኛም ተረድተናል። ይሄ ሌላ ፖለቲካ ስለሆነ እኛ ደግሞ መጀመሪያም ስንማር ለህዝብና ለሀገር ነው የወጣን። ይሄ ደግሞ ህዝቢ መጨብጨብ ስለሆነ ይህ ስርዓቱን ቢቀየር እኛ ደስ ይለናል ማለት ነው። እኛ መጀመሪያ ስንመጣ ሽፍታ ነው ምናምን ተብሎ ነው መጣን ማለት ነው። ወደዚህ ስንመጣ ወደ ውጊያ፣ ከዛ እዚህ ብራዳ ማላይ ቶክስ ተጀመረ። እዚህ ሐሙስ ገበያ ሳን ገባ በፊት ደሞ ቦታ ይዘን እንዳለ ጦሩ እጅ ለመስጠት በጣም ስፈልግ ነበረ። ከዛ እኛ አዛጅ ደግሞ ሽፍታ ነው ለሽፍታ ነው እጅ የምትሰጡ ምናምን ብሎ ልጆች ሲያስበራራ ነበረ ማለት ነው። ልጆች እጅን ስት ምናምን ብሎ እሱን ሲጠይቁ እሱ ሽፍታ ነው እጅ ከሰጣችሁ እናንተን ቆርጦ ነው የሚበላ ምናምን አለ እኛ ማለት ነው። ከዛ እኛ ደግሞ እጅ ሰጥተን እያየን ነገር ደግሞ ቁሱ ቁሱለኛ በራሳችሁ ብር አዋጥቶ ህዝብ ያሳከመ ኮት ለብሶ መጥቶ በራሱ ራቆት ሄዶ ለእኛ ልብስ ሲያለብስ ነው ያለ አማራ ህዝብ ማለት ነው። እና እዛ እንደተባለ እና እኛ እጅ ሰጠን እያየን አንድ አይደለም። ከዛ አሁን ደግሞ ስቀጥል እንደተባለው ህዝብ እየዘረፉ ነው፣ የመንግስት ተቋም የፈረሰ ነው ምናምን ተብሌን ነው እኛ የመጣን ወደዚህ። ግን እዚህ መጠን ህዝብ እየዘረፈም የለም የመንግስት ተቋም የወደመም የለም። ይሄም እኛ ያለንበት ቦታም የመንግስት ተቋም ውስጥ ነው ያለን። ከዛ አሁን የተባለ ሁሉ ነገር ውሸት እንደሆነ ተረድተናል። እኛ ማለት ነው ታሪኩ ገሬ ነው ታሪኩ ገሬ ነው። የኔ ክልሉ ቦንጋ ነው ክፍለ ጦር 57 ነው ገዳሞት ነው። መጀመሪያ ውጋ ፈረስ ቤት ነው የጀመረው። ከዘጠኝ ጊዜ የሞተ የለም። ይሄ ገድለስ የለም። በቃ ከዚህ ሰዓት ምንም ነገር የለም። በቃ እዚህ ከዚህ ሰዓት አሁን የበላ ነው የጠጣ ነው አማራ ሕዝብ ለብሶ መጥቶ ልብስ የወለቀው እየሰጠ ነው። የኛ እሳት ይዞ እየመጣ እነሱ እንጀራ ይዞ ነው እየመጣ ውሃ ይዞ ነው እየመጣ የኛ ጋውቃ የመንግስቱ ችግሩ ምንድን ነው? ውጊያ ላይ ፋኖ ና እኛ አንድ አብሮ አንድ ያስቃጥለ ነው እየበላ አንድ ያስቃጥለ ኮሾሮ ነው አብሮ እየበላ መንግስቱ ምንድነው? መንግስቱ እየታሰበው ምንድነው? የኛ መከልካያ የውጭ መንግስት ድንበር ነው የጠበቀው። አሁን እዚህ ጋር ሰፈር መጥተው የኛና የኛ የገደለ ነው እኛ ጋታ ማኖና

ስሜ አቢይ አባይ ይባላለሁ። ሀገሬ ምንጃር ነው። አሁን መከላከያ የገባሁት 2014 ነው እና ወደ መከላከያ ስገባ አዲስ አበባ መኪና ላይ ነበር መሰረው። ከዛ ማታ ወደ ቤት እየገባሁ እያለ ነው የተያዝኩት። ተይዤ ወደ ፖሊስ ጣቢያ ገባሁ። ካለው እስረኛ ጋር ነው የወጣሁት ከፖሊስ ፖሊስ ጣቢያ ማለት ነው። ከዛ ወደ መከላከያ ያስገቡን ሙሽሎቆ ማሰልጠኛ ነው የሰነጠልኩት። ስነጥል ከዛ ወጣሁኝና ትግራይ ወደ ውጊያ የገባን ማለት ነው። ከትግራይ ወደ ውጊያ ወተን እረፍት ብለ ወጣን፣ ከትግራይ ማለት ነው። ከዛ ነው ዲ ከትግራይ ወተን እዚህ ባህር ዳር መጣን። ባህር ዳር መጣን እረፍታችሁ ነው ቁጭ በሉ ተባልንና እንዳረፍን ሶስት ወር ምናምን ቁጭ እንዳል፣ ከዛ ነው ወደ ውጊያ ወደ እዚህ ሲያመጡ የአስር ቅርሽን ነበር ይመጣል ወደዚህ ሲያመጡ ማለት ነው። ከዛ ወደዚህ ውጊያ ስንመጣ አይ ትንሽ እፍታ ነው የሚዋጋ ፖሊስና ምንሻ ስላለ እናንተ ካምፕ ላይ ነው የምትቀመጡት። በቃ ዝም በላችሁ ነገ ተቂኑላችሁ ይመጣል። ሁለት ሁለት ኩሹሩ በኪሳችሁ ያዙ ነው የተባልነው። ከዛ እኛም እሺ ያለና ሁለት ሁለት ኩሹሩ ብቻ በኪሳችን ያዝ መጣን። ስንመጣ ከዛን መንገድ ላይ ትንሽ ተኩስ አጋጠመን። ሲያጋጠመን እውነተኛው ሽፍታ ያው እዚህ ነው ያለው አረጋግጡ ምናምን አለን ኮሎኔላችን ማለት ነው ሲለን እኛም እውነት ነው ብለን ስንጓዝ ወደ ሐሙስ ገበያ መጣን። ስንመጣ ከዛን በ25 ገብተን በ26ኛ ቀን ህዝብ ነው እንዳለ እኔ በራሴ ቦምበር ዋሪ ነኝ። ከዛ ነው ዲ ቦምበር ዋሪ ውጣና ወርውር ተባለ። እንዴ ሻለቃ እንዴ ነው በህዝብ በላይ ቦምብን ወረውሩ? አልኩ ከዛን አንድ ሰው ወር ባላ ሳተገፈብ ወርቡል ቦምብን። ትእዛዝ ትእዛዝ ነው አለኝ። ከዛ ነው ዲ ብሬም ማላችን ጠመዱና፣ ጦሩ እዝ ከህዝብ ጋር ሌላው ቦምብ አልወረውሩም ሲል፣ ሌላው አልዋጋም ሲል ብሬም ማላ ያቆሙ በራሳችን በወገን ጥይት ተመታ ማለት ነው። ከዛ ነው ዲ በራሳችን በወገን ጥይት ተመተነም አልታሸገልንም መድኃኒት በአምቡላንስ የጥጫ አልተሰጠንም ማልተሰጠንም መድኃኒት ማለት ነው፣ እኛ ማለት ነው። ከዛ የአማራዝ ልጆች ናቸው እነኚህ እንደዚህ የማያደርጉት ተብሎ የአማራ ልጅ እንዳለ ውጣና ወደ ፊትለፊት ቅደም ተባለ ከኋላ እንዳይሆን ተብሎ ማለት ነው። ከዛን ወዲህ የአማራ ልጆች ወደ ፊትለፊት አስቀደሙና መንገዱን የሚያውቀው በመንገዱ ሾልኮ ይጠፋል ማታ ማለት ነው። መንገዱን የሚያውቀው ግን ትንሽ ስለሚያንገራግረው መንገዱ አልተመቸውም። ከዛን ወዲህ በጣም ሶስት መቶ ስልሳ ሰው ምናምን ነው ወደ ውጊያ የገባነው ስንገባ ከዛ ወደ ውጊያ ስንገባ፣ ከዛን በጣም ጦሩ እየተመታብን መጣ ማለት ነው። እኛ ከዛን በሀያ ስድስተኛው ቀን ኧረ፣ ልጆቻችን በጣም እያለቁ ነው ምናምን አለው። ከዛን ተዋጋ ዝም ብለህ እባክህ። አሁን ለሚያልቅ ሽፍታ ነው እንዴ አንተ እንደዚህ የምትጨነቀው ምናምን ያለ። ከዛን ጦሩ በቃ አንገቱን ደፍቶ ምንም ማድረግ ስለማይችል ከኋላ እየተመታ ስለሆነ እንደዛው ወደ ላይ እየተኮሰ ከመሳሪያውም፣ አንዱ ከባዱንም ክላሽውንም ወደ ላይ ነው የሚተኩሰው ጦሩ ማለት ነው። ከህዝብ ጋር አልዋጋም ብሎ እና መጀመሪያ ያወጣበት ለህዝብና ለአገሬ ብሎ ስለወጣ ከህዝብ ጋር አልዋጋም ብሎ ጦር ላይ ተቁሶ ከዛ ነው ዝቅ አርግ እያለ ከባድ መሳሪያውን ሀያ ሦስት ምናምን ነበር ዝቅ አርግ ብሎ እያስተኮሰ ነበር ማለት ነው ወደ ህዝብ ላይ ከዛ እኔ በሀያ ስድስት ህዝብ ላይ ቦምብ አልወረውርም ብዬ በራሴ ማለት ነው ከዛን ከኋላ በራሳችን ብሬ ማጣኝ ማለት ከሻይለ አይዮ እዚህ ጋር የራሴ የወገኔ የጥይት ብራይን ይመታኝ እዚህ ጋር ማለት ነው እና ወደ ሶስተኛ ወር እየሄደ ምናምን ነው። ከዛ መድኃኒትም አልሰጡኝም ለኔ መድኃኒት ስጡኝ ስንላቸው እምቢ ያሉ መድኃኒቱም ማለት ነው አንሰጥም ብለው ከዛን ወዲህ በሀያሰባተኛ ቀን እንዳለ ጦሩ አለቀ። ሶስት መቶ ስልሳ ሰው ምናምን ነበረ። ከዛን አርባ ሰው ብቻ ቀረ። ከዛ ውስጥ ማለት ነው ከሶስት መቶ ስልሳ ሰው ውስጥ ከዛን አረ ህዝባችን አለ ጦሩም አለቀ ምናምን ስንለው

ፋኖ አልደረሰልን ነበረ እኛ እዚህ ከህዝብ ጋር ነው የተዋጋነው ከዛ ፋኖ ሲመጣለ እኛ ወደ ህክምና ወሰዱን በማታ ሶስት ሳምንት አንድ ወር ምናምን የታከምኩት እኔ ህክምና ማለት ነው ሪፈር ተጽፎልኝ ምናምን ነው በቃ አጥንት ስብራት ምናምን አለ ተብሎ ሪፈር ተጽፎልኝ ነው ወደዚህ የመጣሁት ማለት ነው እና ይሄ ነው እኔ ግን መጀመሪያ እንዳየሁት ከራሴም ጭምር ቆስሬ ያማረ ልጅም ቦም ማለት ነው እንዳሰብኩት እኔ እዛ ጋር ተማሪኬ ስወጣ ማለት ነው እሞታለሁ ብዬ ነው እንጂ እተርፋለሁ ብዬ አይደለም ግን እኔ እንዳስተሳሰበ ሳይሆን እንደሱ እንደናስተሳተባቸው የትኛውንም ሰው ሆነ ኦሮሞንም ሆነ ደቡቡንም ሆነ የትኛውንም ሰው አንድ ነገር ምንም ሲያደርጉ አውጥቶ ከዛ ቦታ ቁስለኛውን አክሞ ጤነኛውን በእንክብካቤ አስቀምጦ እሳት የሚተፋ መሳሪያ ይዞ መጥተው እነሱ ግን በእንጀራ ነው የተቀበሉት፣ በውተት በምን ነው የተቀበሉት እነሱ ማለት ለቁስለኛ ከቤት ይጎላል ብሎ የቤቱን እያወጣ ሳይል እየሰጠን እኛን ያስለብሰን ያበላን እስከዛሬ እዚህ ደርሰናል። እኔ የምለው ግን በየትኛውም ሆነ በኦሮሞም ሆነ በአማራም ሆነ በደቡብም ሆነ ወደዚህ ወደ መከላከያ አንድ ሰው ካሁን ወዲህ ባያስብ ደስ ይለኛል፣ ለኔ እንዳስተሳሰበኝ ማለት ነው። አንድ ሰው ወደዚህ ይገባሉ ብሎ ባያስብ ደስ ይለኛል። ለምን? እኛም ለሀገራችን ለህዝባችን ብለን ወጣን። የዛኛውን ጦርነት ስናሸንፍ ከህዝባችን ጋር ዞሮ ወደ ህዝባችን አጋጠመን። ይሄ ለምን ይደረጋል? እሺ፣ እሱ የአይልም መንግስት የለም። ለምን እንደዚህ ይደረጋል? የአማረ ህዝብ ላይ ለምን ጭካኔ ይሰራል?